ዝና በስጋ መጨረሻ ብሩኬ ያለበትን ቦታ ተናገረ። ዝና እኔ ወንድነኝ እያለ ሲመካበት የነበረው ነገር ሁሉ እንግዲህ ተንበርክኮ፣ መድብል ደግሞ ስለት ቢላዋ ይዞ ዝናን እያሰቃየውና ሕይወትን በቃኝ እስከሚል ሲጎራበት የነበረው መከራውን እያበላው ይገኛል። ሞገስ እንግዲህ ዝና ወርቆ ሲያይ ማመን ነበር ያቃተው። እንግዲህ ይህ ሁሉ ይገባሃል ያለ ይመስላል። ከሚባለው በላይ ደንግጦ እንግዲህ እውነት ገደል ከው፣ እውነት ያስከው እያለ ተንበርክኮ አንገቱ ላይ ማየት ጀመረ። ወይዘሮ ኤፍራታ እንግዲህ በዝና መሰረት እንግዲህ ትዕዛዝ መሰረት መድኃኒት አጠጣለሁ ብላ መድብልን አስደፊ ብለው መርዝ ሲሰጣት እሷም ደግሞ ከመጠጥ ውስጥ ጨምራ ለመስጠት ስትሞክርም መድብል ግን በጣም የወዳትና እንደሚያፈቅራት ወደፊትም የልጅናቱ እንደምትሆን የነገራትን በመርዝ ትቀድመኛለ ብሎ አልጠረጠረም ነበር። መጨረሻ ግን ፈጥጣ ስታየው ሻ ልትጠጣው ነው እንዴ ብላ አይኗ ስታፈጥበት፣ ልት እንዴ ኤፍራታ፣ ልጠጣው አይደለም እንዴ ያጋበሽኝ እንዴት ሲሉ አይኑ ፈጦ መስያት መርበትበት ጀመረች፣ መንቀጥቀጥ ጀመረች። ኤፍራትም አረ ምንም አይደለም በቃ። መጨረሻ ላይ መርዝ መሆኑን መድብል ሲነቃባት ግን እራሱን እዛው አቅርቦ ጠጭው አንሺ እንዴት እንደዚህ ታደርጊያለሽ? እኔ እና አንቺ ቃል የገባ ነው። አብረን ያን ሁሉ ገንዘብ የሰጠውሽ አብረት ልሰሪ አልነበረም? ይህንን ነገር ታደርጊ ያለሽ ብዬ እንጂ እኔን ዙረሽ ልትገልኝ እና ልትወጊኝ አደለም። ኤፍራታ እኔ ምን አደረግኩሽ? እኔ በደልኩሽ? ገንዘብ በገንዘብ ባደረግኩሽ? አብረን ችግርን እንወጣ ስላልኩሽ ይህን ሁሉ እንዴት አባሽ ታደርጊያለሽ ከየት አባሽ ሳመጣሽ ብሎ ፋጠጠባት እሷም እንግዲህ ተገዳና እሷ ሳትሆን ዝና አስገድዷት እንደሆነ ይሄን ነገር እንጂ እኔ አንተ ጋ ይህን ነገር ላደርግ አደለም ቢሆንም እኮ አድርገሽኛል ብሎ ሲላት ነገሩን ሁሉ አፋጠጠችው ኤፍራታ አሁን ለአንዴና ለመጨረሻ ጊዜ አንድ ነገር እንጠቀምበት። ዝና ጋደዌና መድብልን ያዘጋጀኸው መድኃኒት ይሰጥቸዋለሁኝና ተደፍቷል ብለሽ ጠሪው አላት። እሷም ተርበተበተች፣ ተንቀንስስ ከዛ ስልክም ተንቀጠቀጠች፣ ስልኩን ይዛ ከዛ መድብልም እባክህ ተወኝ፣ ዝና ይህን ነገር ካወቀ ይገለኛል ስትለውም፣ መኖር እፈልጋለሁ ስትለው፣ ነገርኩሽ ገንዘቡን ሁሉ እመልስልሃለሁ እያለች ማልቀስ ጀመረች። መድብልም አሁን ቁርጡን ስለ ነገራትና ደዊ ያለዛ አንቺ አትረቢም። መድብል በህይወት መኖር ይጠላል ያለሽ ማን ነው? አንቺ በህይወት መኖር እፈልጋለሁ ብለሽ የምትይ ብሎ ይላታል። እኔ ነገርኩሽ የውስጤን ችግር ነው የነገርኩሽ፣ ሲል አንቺ ግን ይህንን ያልመሰለብሽ እስስትነሽ። ይህን ነገር ባታደርጊ ከሆነ ግን እዚሁ ነው የምደፋሽ ሲል ይነግራ ይናገራታል

ፎቶውን አነሳችሁ እሱም ደወለችና ለዝና ያልከውን አርጌ ልሀለሁ ለካ ጀግና ነሽ አንቺ አላት ኤፍራታን አንቺ መሀይም አይደለሽም አንቺ ጀግና ነሽ ጎበዝ ነሽ። አሁን እንግዲህ ፎቶግራፍ አንስተሽ ላኪልኝ ሲላት መጨረሻ ያቺ መሀል የ ስት መጣሬ ሳውን ጎትታችሁ አንድ ላይ ተጥሎታላችሁ በማለት ሲነግራት ደነገጠች። ከዛም እሷም ፎቶውን አንስታ ስትልክለት በጣም ተደሰተ። መድብል እንግዳማ አልመጣም ካልከኝ፣ መድብል በሕይወት አለ። ያለዛ ሆስፒታል ወስደዋለሁ፣ ያለበዛ ደግሞ ለፖሊስ አመለክታለሁ ስትለው፣ እኔ መርዘሽ ስጪ ብለህ ከሰጠህ በኋላ እንዴት ታደርገኛለህ ስለው፣ አይመለከተኝም አላት እሱም። በዚህ ጊዜ በጣም ተናደደች። ይህን ታደርግብኛለ ብሎ ፈርቶ እሱም ወደ ኤፍራታ ቤት ሄደች። ሰላም ወደ ቻናሌ ተከታታዮች፣ ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይ፣ ላይክ፣ ሼር እያደረጋችሁ አበረታቱ። ምሳሌ ቀጣይ ፓርቲ ዘንላችሁ መጥተናል። ከዛም ወደ ቤቱ ቀጥ ብሎ ሲሄድ ያየውን ዝናማ መናቃተው ተንበርክኮ እጁን ከአንገቱ ላይ አድርጎ መሞቱን አረጋገጠ። ሙቷል ብሎ ትንፋሹን ሲያዳምጡ አፍንጫው ጠጋ ሲል መድብል ከተኛበት ንቅት ብሎ ማጅራቱን በቦክስ ሲለው ተዘገረረን ዝና በቃ። የዚህን ጊዜ በጣም ደነገጠና ቀጥ ብሎ ደግሞ ወደ ሞገስ ደውሎ ሞገስ እንዲመጣ ያዘዋል። ሞገስን መጥቶ ሲያየው ማመን አቃተው። አይኑ ፍጥት አድርጎ ኤፍራታ ማይ ጀመረ። ኤፍራታም አይኑን አፍጥጦ ሲያያት ዝና በሕይወት ካለ መትረፍ ድሌ አነሳ ነው እያለች ሁለቱም ተፋጠው መታየት ተጀማመሩ። ይህን ነገር በጣም አሳሰባት። ከዛም መጎሴ መቶ ማሲያይ ማመና ቃተውነ ዝና ተገደለ ብሎ ነበረ ያለው። ከዛም ደውል ወደ ማህሌት እንዳት መጣ አስጠንቅቂያት አላት ማለት ነው። ስሚ፣ ማህሌት ዛሬ እዚህ ቤት እንዳትመጪ ቁልፍም አልተውኩልሽም መድብልም እቤት የለም ብላ ተንቀጠቀጠችባት። እሺ፣ ችግር የለውም ኤፍራታ፣ የሆንሽው ነገር አለ አለች ማህሌት። ምንም የሆነ ነገር የለም የተፈጠረ ነገር የለም። ኤፍራታ በፍራቻ ና በመንቀጥቀጥ ውስጥ ትገኛለች። መድብል፣ ቃል እገባልሻለሁ አንቺን ማንም አይነት ምንም ትሆኛ አትችም። እንግዲህ ስለ ተባበርሺ ደግሞ ከልብ አመሰግናለሁ። አንቺነታችን አብሮ ይቀጥላል። አላት። እኔ ግን አንቺ እኔን መመርዝ ትገልኛለች ብዬ አስቤም አላቅም። ከእስር ቤት እኮ ስኖር ሕይወቴን ጨለማ ሆኖብኝ ስወጣ ግን እቅድና አላማ ነበረኝ። አግብቼ ወልጄ ከብቼ ደስተኛ ሁኜ መኖር እፈልግ እያልኩ ነበረ። አሰብኩት። አንቺ ግን እንደዚህ ወንድሜን ግን ስወጣ አንበሳ መንጋጋ ውስጥ ገብቶ ለካ በግልባጩ አንችንም ሰጠኝ እያልኩ አንቺ የትዳሬ ህይወት ትሆኛለሽ የልጆቼ እናት ትሆኛለሽ ብዬ ደስታዬን ሳልጨርስ ደስታዬን መውጥጥ አደረግሽ። በአንቺ በመወድሽ እና ባቀረብኩሽ መወጋቴ በጣም ያሳዝናል እያልኩ ነበር። ዝናን ግን ብዙ ጊዜ ተኩሼ አልተሳካልኝም። አሁን ግን አጋጣሚው ስላገኘው በጣም ደስ ብሎኛል። ለዚህ ዝና መድብል በደስታ ተሞላ። አሁን በቀሌ ሊወጣልኝ ነው ብሎ ደስ አለው። ዝናም ወደ ቤት አንኳኩቶ ጥልቅ ሲል መድብል እንዲፍትሎ ሲያየው ኤፍራታን ጊቢልኝ ብሎ ነበረ። እሳን የሰጣል ይገባሻል። ይሄ ነገር እንደ ዛሬ ታሪክ ሰርተሽ አታቂም። ከዚች ከመሀይም እህትሽ ስርጅትሻያለሽ በማለት ያሞጋግሳት ነበረ። ኤፍራታም እውነት መስሏት በደስታ ተሞላች። እንግዲህ መድብል እጅግ በጣም ጀግና በጀግና ወደ ሞገስ ጋር ደውል ና ሞገስ የእንቅልፍ መድኒት መርፌ ተሎ ገስተህና ብሎ ጠራው ሞገስም ከዳጣ ገንዘብ ጋር ስለሌለው ባክሽ ዳጣ ገንዘብ ስጭኝ የለሽም ወይ ብሎ ተጠይቆ ወደ ቅድስት ቤት ሂዶ ዳጣም ርቦኛል ብላ ወደ ቅድስት ቤት ሂዳ ምግብ እየፈላሽ እየፈለገች ነበረ መጨረሻ ዳጣ ና ሞገሴ አንድ ላይ ሲያወሩ ቆይተው መድብል ጠፋ ሲባባሉ፣ ኤፍራታ ምስልኳን እያነሳች አይደለም፣ ምንድን ነው የተፈጠረው እየተባባሉ ነበር። ነገር ግን ኤፍራታና መድብል በፍቅር ውስጥ ገብተዋል። ይህ እንደሞ እንዴ ታወቅሽ አላቅም ስት ያል ነበረም እንዴ አላት። ይሄ ነገር እኮ እኔ በህይወቴ በኩል ባያጋጥመኝ ስለ ፍቅር ሰዎች ላይ ያለሁ አለች። ቅድስትና ጣዳጣ ታይ ታይ ታይ ታይ አላት። ምንም ቢሆን እኮ መድብል አሁን ባለበት ጭንቀት ላይ ሆኖ በጭራሽ ፍቅር ውስጥ አይገባም። ቀን ፍቅርም ሊይዘውም አይችልም። ምን ሆነሻል? ስለ ወንድሙ እያሰበ እየተጨነቀ ነው ያለው። እያለቀሰ ያለ ነው። በህይወቱ የፈረመ ሰው ነው። እንግዲህ ተው እንጂ። አንተን ላስታውስህ እንዴ እዛ ዝና ቤት ሂደህ እኳ አንተ ቁም ሳጥን የገባኸውን። ቴቴቴቴ አታስታውሽኝ። አለመጎስ ለዳጣ ወደ ኋላት መልሽኝ እባክሽ አላት። አሁን ስለ ህይወት ደስታ የሚያጣጥምበት ፍቅር የሚፎንቃ ገባለት ማለት አይደለም። መድብል እየተጨነቀ ያለው አንቺ፣ ጭንቀቱ አልገባሽም። አሁን ላይ ያሰበ ያለው ስለ ብሩኬ ብቻ ና ብቻ ነው። እንዲሁም ደግሞ ስለ ዝና፣ እንዴት አድርጌ ወጥመድ አስገብቼ ወንድሜን ብሩክን አግቼ እሱን እየቀጠቀጥኩ ና እያሰቃየው ባገኘው፣ ወንድሜን ብሩክም ማገኝበት ነው ማዋቅንም ፈልገው ሲል ይነግራል። ዳጣ ልክ ያልሆነ ንክክል ያልሆነ አታውሪ በማለት ወደ ዳታ ላይ ይናገራታል። እሷን በቃ እሺ ይሁንልህ ይመችህ አለችው እና ከዛ በኋላ ምግቡን ሳይበላ ስልኩ በመደወሉ ሌላ ችግር ገጥሞት ነው ብለን እናስብ ብለሽ ነው እንዲ አረ ተብሩኬ አንተ ደምል ወጥመድ ውስጥ ይግባ እንጂ ከታገተና እጅ እና እግሩን በሰንሰለት ከታሰረ እኔ እሱን ቀጥቅጬ እንደ ባአብነው የምገለው እያለች ተጎራች። እሷም ሉላ በድጋሚ ደወለች። ና ወደ መገስ ዘንድ እባክህ ና ቶሎ እኔ ፈርቻለሁኝ። ምን እየተፈጠረ ነው ስትለው አይዞሽ፣ ምንም ነገር አይፈጠርም አላት። ና ወደ ቤት ሄዶ አጽናናት። እሷንም ከአጽናናት በኋላ እሷም እንግዲህ ያው ግዛ የተባለው መድኃኒት መርፌ ለመግዛት የመኝታ መርፌውን አና እሱን ለመግዛት ስለቸኮለ ናፍቄ አለሁ እኮ አትመጣም እንዴ? እኔ እኮ ጨነቀኝ ሞገስና እያለች ሉላ ብትጠራውም እሱ ግን ምንም ነገር የተፈጠረ ነገር ሉላዬ፣ ዛሬ የመጨረሻ ነው። ምንም ቢሆን መድብልን ጥዬው መምጣት አልችልም። ዝና እኮ ቢታገትና ቢሰቃይ ወይንም የሚሰራ ወንጀል ለእኛ እያንዳንዱን ስቃውን በአደባባይ ቢወጣ አንቺናነን እረፍት የምናገኘው መድብልን እናግዘውና እስከ መጨረሻ እንቁምለት ብሎት አንቺ ቁልፍ ቤቱን ቆልፈች ተኝ ሲል ይነግራታል። ሁሉን ነገር አመጣልሻለሁ፣ ቴክስት አድርጊ ብሎ ሉላ የናፈቀች አይደለም አለች። ዳጣ ዳጤ ሁ ናፍቃኛለች ብራለች ስጭኝ አላት። ቴኤም ተዘግቷል። አዎ ሶስት መቶ አለኝ። ይበቃሃል ሶስት መቶ ብር ካለኝ ወደ አባቴ ዘንድ ልደውልልህ አለች። አ ይበቃኛል ስጭኝ ብሎ ያንን ተቀብሎ መድኒቱን ገዝቶ ወደ ቤት እየሮጠ ሲሄድ ግን አላመነም። ምሳሌ ና ቅድስት ደግሞ ጸጉሯንና ቅንድቧን እያሻሸቻት የኔ ልጅ አደግ አደግሽልኝ እኮ አይዞች፣ በጣም ቆንጂ እየሆን ሽልኝ እያለ ቅድስት ታባብላታል። አይደል ቅድስት አለች ምሳሌ ቅድስት በጣም ነው አምሮኛል፣ አለች። ምንድን ነው ያመረሽ? እንዳለፈው ስጋን ያማረሽ? አለቻት። ወደ ውጭ መውጣት አምሮኛል ስትላት፣ እሺ ወደ ውጭ ሄዳለሁ ስትል፣ ልብሷን አለባብሳ ቃል ገባችላት። ከዛም ያለ ፍላጎቱ ሰው ወደ ውጭ ሄዳል እንዴ በማለት እያለች ይዛት ሄደች። ውጭ ደግሞ የፈለግሽውን ነገር ጋብዝሻለሁ ብላ ቃል ገባችላት። ቅድስት ለምሳሌ ቅዳሴ ስትወጣ ግን ደላላው ስትገናኝ፣ ደላላው ደግሞ ያንን እቃት ትሸጭል ከሆነ ለጋብዛችሁ እንዴ ወደ ምግብ ቤት እጃችሁ ልሄድ እንዴ እያለ መኪና ቤት ምንድን ነው የምትፈልጉት እያለ ሲላቸው በጣም ተደናገጠች ቅድስቴ ስለ ሞተ ሰው በመጨረሻ ሲያወሮ ሲጎራ ሲሰማ አረባክ ይህን ሰውዬ ስለ ሞተ ሲያወራ ና ሲኦል ይገዛል እንዴ? የሞተ ሰው ወደ ቅድስትም እንግዲህ ሁሉን አዳመጠች፣ ና ልጁን ልቀቃት፣ ምን ልታደርጋት ነው? ምን ይመስላሻ አላት። በቃ ምሳሌም ወደ አጠገቧ ራቅ አድርጋ እቅፍ አደረገቻት ማለት ነው። ቅድስት በጣም ተሰቃይታ ሁሌም ምሳሌ ስለምትሆንባት ስለምታዝንላት ጥያቄዎችን ስለምጠይቃት ግራ ገብቷት መመለስ አቀቷት። በዚህ መካከል ሞገስ እንግዲህ ቅድስት ሁሉን ነገር አልፈናል፣ ከዚህ በኋላ ትንሽ ነው የቀረው እያለ አበረታታት እና በዚህ መሰለት። ከዛ እንግዲህ እሱ ሄዶ ዝና ተዘግሮ ሲያገኘው ማመን ነበር ያቃተው። የሆነ ሆኖ ሁሉም ዝና እዛው ተዘግሮ ሞገሴ ሲደርስ በጣም እውነት ይሄ ነገር ተፈጸመው እያለ ነበር ያየው። ውድ የቻናል ተከታታዮች ቀጣይ ፓርት እስከምንገናኝ ምሳሌ ድራማ የዛሬው ፓርት በዚህ ያጠናቅቅላችኋለሁ። ሸር ላይክ እያደረጋቸው አበረታቱ።